ሰላም ጤና ይስጠልን። ውድና የተከበራችሁ የታናለ ቤተሰቦች ሁላችሁንም ሰላም ብያለሁ። እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንዴት ነው ሁሉ ሰላም? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። ዛሬ የታዘብኩትንና ያየሁትን ዝም ብዬ እስኪ ሀሳብና አስተያየት እንስጥ ማለት ነው። በመጀመሪያ ወደ እህታችን የቁንጅና ሞዴሊስት ውድድር ሂዳ ህንድ ሀገር በቲክቶክ ነው እንደውም እንደዚህ ኢትዮጵያን ወክዬ ነው የሚሄደውና ይቅናሽ በሉኝ እያለች ስትል ነበር። ከዛም ተሳክቶላት እግዚአብሔር ይመስገን ተሳክቶላት በአፍሪካ አንደኛ በዓለም ደግሞ ሁለተኛ ወጥታለች። ሪስፔክት ልንሰጣት ይገባል ማለት ነው እንኳን ደስ ያለች ብለን። ምክንያቱም ኢትዮጵያን ብላ ነው ያስጠራችው። ግማሾቻችን እንግዲህ ያው የዘረኝነት ጉዳይ ግማሹ የኔ ናት አማራዊ፣ የኔ ናት ትግራይ፣ የኔ ናት የት ነች እንግዲህ። እሷ የምን ብሄር እንደሆነች አናውቅም። በቃ ኢትዮጵያዊ ናት፣ ኢትዮጵያዊ ናት ተብሎ ኢትዮጵያን ወክላ ነው ሄዳ እንትን ብላት አልፋ የመጣችሁ ማለት ነው። ስለዚህ በኢትዮጵያዊነቷ ነው እንትን ብላ የመጣዩ። ግማሹ ደግሞ ማለት ነው ቤት ውስጥ ወፍ ስላለ ጭንቅላቴ ላይ እየመጡ ዘለሉብኝ አንሶሪ እና ማለት ነው ያቋረጥኩትን ቪዲዮ ሊቀጽል በእውነት ለመናገር እኛ ከማድነቅ ይልቅ እነዛን ጥሩ ነገር ጥሩ ደረጃ ያመጡትን ለመጣል ነው የምንሞክረው ሀገሯን እኮ ነች ልጅ ያስጠራችው ሀገሯን ኢትዮጵያን ማለት ነው ከአፍሪካ አንደኛ ከዓለም ሁለተኛ ወጣች። ምን ታደርጋችሁ? በእውቀት በሁሉም ነገር ደግሞ በጣም ቆንጅዬ ናት። በቃ ኢትዮጵያ ስለሆነች ቆንጆ ናት። ሶ ምን ይላሉ? ምኗ ላይ ነው ቆንጆ? ቆንጆ ጠፍቷቸው ነው። እኛ ሄዴ ኑሮ ከማዳም ኪችን አሪ የምር ሴቶ ይሰንባል። ምቀኛ ነን እንዳልኩኝ፣ አንዳንዴ አንዳንዶች ደግሞ በጣም ጥሩና ጥሩ አስተሳሰብ ጥሩ ሪስፔክት ያላችሁ ሰዎች አላችሁ። እንዲያውም እንኳን ሞጣ ይልያላችሁ ግማሹ ወይ ደግሞ ሊባጨቋት የት ነሽ? ብሔርሽ የት ነው? ብሔሩ የት ነው? ፈጣሪ ትግስቱን ስጠኝ። እኔ አሁኑ ትውልድ ማለት ነው ከራሴ ጀምሮ እኔ ንጹህ ነኝ እያልኩ አይደለን የምልም ያልኩ ዘረኛ ነኝ። ግን ደግሞ እንደዚህ እኔ ሀገሯን ኢትዮጵያ ተብላ እንደዚህ ከህንድ ሀገር ከመቶ ስድስት ሀገራት አንደኛ በመውጣ ማነው ሁለተኛ በመውጠቷ ሀገሯን ደግሞ አፍሪካን አንደኛ ስላስወጣኝ በጣም ነው ደስ ያለኝ እንዴ! ግዴታ የማን ብሔር ብሔር ወክላ እኮ አይደለም ይችል፣ እየሄደችው ኢትዮጵያን ወክላ ሄደች። ደግሞ ስሟም ስኬት ነው፣ ስኬታማ ውጤት አምጥታል። አ የመች በቃ ስለሴት ሪስፔክት ሊኖራች ይገባል። እውነት በጣም ነው ደስ ያለኝ እኔ በበኩሌ ማለት ነው። እና ሌሎቻቸው ግማሾች የምቀኝነትም ይመስላል፣ በቲክቶካቻቸው ነው ይችላት፣ አሁን በአፍንጫዋ ነው የምበልጠን፣ በእንትኗ ነው እንጂ የምበልጠን በምንበልጠን ነው እኔ ቀጣይ ከኪችን ከማዳም ሲሄድ የእሷን ያህል መምጣት አይቃተንም። በምልክት ልታዋሪ ነው እንግሊዝኛዋ ራሱ። በእውነት እኔ እንግሊዝኛው በይገባኝ ራሱ ስታ ስትናገር በጣም ስማርት የሆነ እና ስኬትዬ፣ በዚሁ አጋጣሚ ኮንግራላይዜሽን ብለናል ማለት ነው። እውነት ለመናገር ማለት ነው ብዙ ኃላፊነት ይጠበቅብሻል ኢትዮጵያን ወክለሽ ሂደሽ በአፍሪካ አንደኛ ስላስወጣሽ ደግሞ እስካሁን ያው እንግዲህ እንዳለችው ምንም ሰፖርት አላደረጉ እዛ አፍሪካዎች ናቸው እንትን ያሉኝ ብላለች። ታጠገቧ የነበሩት እነሱ ናቸው እንትን ሲሉኝ የነበሩት አለ አብረዋት የሉም ነበር እና ስትመጣ አቀባበል አድርጉላት። የምር እንኳን ደስ ያለሽ ሶ እና እዚህ ያላችሁ ኢትዮጵያኖች ማለት ነው፣ በተለይ በስደቱ ዓለም ያላችሁ እንኳን ደስ ያለች ብለን ክብር ልንሰጣት ይገባል። ሀገሯኖች ልጅ ወክላ በአፍሪካ አንደኛ፣ በኢትዮጵያ ደግሞ ማነው በዓለም ደግሞ ሁለተኛ የወጣችው ማለት ነው። እንግዲህ የሀገሯን ባንዲራ ከፍ አድርጋ አውለብልባለች፣ ለብልባለች። ከዛ ሁሉ አዎ፣ ብዙ ቆንጆች ሊኖሩ ይችላሉ። እንግዲህ ከሷ ደግሞ ይሰጣት ቁመኗ ሁሉ በቃ ደንግባቷ፣ ኢትዮጵያ ስለሆነች ብቻ አሸነፈቻቸው። ምንድን ልትሆኑ ነው? ለምን አሸነፈች ነው እኔ ጥያቄ የሆነብኝ። መሸነፍ ነበረባት ወይስ ምንድን ነው እናንተ? ምክንያቱም በጣም ብዙ ተቃዋሚ አላችሁ። እንዴ ታዲያ ወጣሽ ደረጃ ለምን ያዘች ነው? ለምን አልወጣችም? ለምን ወጣች ነው? ተቃውሞ ወይስ ምንድን ነው? አልገባኝም የምር። አንዳንዴ ምንም ቢሆን እንደው ዘረኝነት በዚህ ልክም ባይሆን ጥሩ ነው እና በጣም ነው የገረመኝ ካየሁት አንጻሬ ከታዝብኩት አንጻር አንጻር ነው ይሄንን ያልኩት። እና በጣም ከነዚህ ሁሉ አንደኛ ማን ነው ወታልች ማለት ነው። ምን ያንሳታል? ቆንጆ የናት ደሞ ጸይም ቆንጆዬ። በቃ ሁለ ነገሯ ማለት ነው። እንግሊዘኛዋ ብቻ እዛ መድረክ ላይ እዛ አዲስ በምልክት አሁን እኔ ሷን ይሷን ያህል ቆንጆ ሆኜ ብሄር ብሄር ማለት ነው። ቁንጅና እና ብቻ እኮ አይደለም እውቀት ስማርት ይጠይቃል ማለት ነው። እዛ ሄዳ እንግሊዘኛውን ብቻ ስፈተፍተው አብሯት እንኳን ያለው የለም ስፈተፍት ስትናገር፣ ወይስ አንቺ በአስተርጓሚ ሄደሽ እዛ በምልክት አረበኛ ዝሳን ስል መተን ይሄናንሺ ስትባይ በምልክት እንደምትሄጂው ሁሉ እዛ እንደዛ መሰለች ላ አይደለም ሀቢብቴ እና ስለዚህ በዚሁ አጋጣሚ ኮንግራላይዜሽን ልንላት ይገባል ማለት ነው። የምር ነው የምላቸው። እና ብዙ ሰዎች እንደዛ ሲሉ ስላየ ሆይነው ነው ወደ ሚዲያ እንደዚህ እያሉ በተለይ ቲክቶክ ፎርሙላ ላይ ማለት ነው እዛ ላይ ብዙ ተቃውሞ እንዴት እንዴት ወጣይ እንዴት የሚል እኮ ነው። በጣም ጎበዘ ነሽ እንኳን አላሉም ግማሹ። በእንደዚህ አይነት ቃላት ሲናገሩ ስላየሁ ነው ለመስራት የተገደልኩት ሀሳቤን ልገልጽ ማለት ነው። እና የሰው ልጅ በቃ ጥሩ ነገር አግኝቶ እንኳን አይደለም አፍሪካ ሀገሩን ቀርቶ ለግሏ ራሱ ብትይዝ ይህንን ነገር አገሯና ያስጠራይበት ብትል እንኳን እንኳን ደስ ያለሽ በጣም ጥሩ ነው ብለው ልታበረታቷት ነው የሚገባው እንጂ ተቃራኒ ሆኖ እንዴት ይቺ ወጣች እንዴት በምኗ የሚባል ነገር አይፈልግም በጣም በእውነት እና ስለዚህ እባካችሁ ማለት ነው እባካችሁ እንደዚህ አይልመድባችሁ ላለሁኝ ነአም ያው እንግዲህ ይህን ይመስላል ለማንኛውም የሀሳቤ ልናገር ብዬ ነው እውነት ለመናገር ስኬት እስከ ስምሽ ስኬት ነው እና ስኬት ያደርግሽ ማለት ነው መልካም ስራ የሚሆንልሽ ለሀገርሽ ለህዝብ ለወገንሽ ጠቃሚ ያድርግሽ የእኔ ቆንጆ ማለት ነው። ኢትዮጵያን ስላስጠራሽልን ሁለት በአፍሪካ አንደኛ በኢትዮጵያ ማን ነው? በዓለም ደግሞ ይቅርታ፣ በዓለም ደግሞ ሁለተኛ ስለወጣች ደስ ብሎናል። እንኳን ደስ ያለች። ኮንግራላይዜሽን በድጋሚ የእኔ ቆንጆ እና ፋሚሊ የነበረን ቆይታ ይህን ይመስላል። ለሰው ለሰው ልጆች መልካምን ተመኝ ነው መልካም ለገጠማቸው ደግሞ ልታበረታቷቸው ይገባል ማለት ነው። እጅ ልጅ ሀገሯን ወገኗን ሕዝቧን የምትረዳ ትሆናለች። ነገር ከፍተኛ ሆነ። አሁን የነ ማዳም ቅመሞች ሲያለው ብዙ ቆንጆ ይኖራል። የለም ብዬ አይደለም ግን እንደዚህ ተቃውሞ ምንድን ነው? እኛም ከኪችን ወጥተን በቀጣይ ዓመት እንወዳደራለን ልችለ እንዴት ሁለተኛ ወጣች፣ እንዴት የሚለው እኮ ነው ያናደደኝ። እንዴ ታዲያ ከወጣችስ የምር እና ለምን ወጣች ተብሎ አይጠየቅም? በጣም ፐርፌክት የሆነች ናት። እንግሊዝኛዋ ራሱ አሁን እዛ ብትሄጅ አንቺ በምልክት ልታዋሪ ነው ወይስ ምንድን ነው? እና ለማንኛውም ለነበረን ቆይታ አመሰግናለሁ። እንደዚህ አይባልም። እንኳን ደስ ያለ ስኬት፣ ሀገርሽን ስላስጠራሽ በቃር በዓለም እንደዚህ ስል ከመቶ ስድስት ሀገራት አንደኛ ስለወጣች እናመሰግናለን። ባይ ባይ ለማንኛውም